አስደንጋጭና ፊልም የሚመስል እጅግ አሳዛኝ መረጃ ተሰማው። በምስራቅ ጉራጌ ዞን የመስቃ ወረዳ ስምንት የቤተሰብ አባላት በአብሮነት ራት ተመግበው በጠና ከታመሙ ሰባት ሰዎች ሕይወታቸው ማለፉን ፖሊስ ገለጸ። የመረጃው አሳዛኝነት እንዲህ ሲል ይጀምራል በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ኅዳር 6 ቀን 2018 ዓ ም ምሽት አንድ ሰዓት ላይ ስምንቱ የቤተሰብ አባላት ሀገር ሰላም ብለው አብሮ እራት ከተመገቡ በኋላ በድንገት መታመማቸው ተነገረ። ብዙም ሳይቆዩ ከፍተኛ ለሆነ ሕመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል አደርሷቸዋል። ቢሆኑም ከተጎዱ የቤተሰብ አባላት የአምስት ዓመቱ መንግስቱ ኃይሌ የሰባት ዓመቱ መክብነ ኃይሌና የ17 ዓመቱ ተክሉ ኃይሌ ሦስቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ማለፉ ተገልጸዋል። የተቀሩትን ተጎጂዎች ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ሕይወት ኅዳር 7 ቀን 2018 ዓ ም ምሽት 11 ሰዓት አካባቢ ሲያልፍ የሟቾች ቁጥርም ወደ አምስት አሻቀበ። ከተቀሩት ተጎጆች ደግሞ የአንድ ዓመት ከሰባት ወር ህፃን ሲሳይ ኃይሌ ኅዳር 9 ቀን 2018 ዓ ም ጠዋት 2 ሰዓት ላይ ሕይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ከትላንት በስቲያ ኅዳር 10 ቀን 2018 ዓ ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ ሆኖ ልብ ሰባሪና አስደንጋጭና አሳዛኝ የሆነ ዜና ተደመጠው የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነሽ ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በሕይወት መኖሯም ተገልጿል ታዲያ ተጎጇ ቤተሰቧን በጅምላ ወደ ሞት ያዳረገውን ጉዳይ ልትተርክ በሕይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጇ ጣፋንታ ገጥሟት ከቤተሰቧ አንድም ለነጋሪ ሳይተርፍ በጅምላ እቺን አለም የመሰናበቻ አሳዛኝ ዜና ይደመጣል ለሚለው ጥያቄ የቀናት ጉዳይ እንደሆነ ፖሊስ አሳውቋል። እኔም ጉዳዩን ተከታትዬ የማቀርብላችሁም ይሆናል። ሰማችሁ፣ ጉራጌ ሀገር ክልል ምን እንደተፈጠረ ጋይስ! በአንድ ምሽት ከስምንት ቤተሰቦች ሰባቱን በምግብ መመረዝ ህይወታቸው ሲያጡ እናትዩ አሁን ሆስፒታል ያለ ሚ ጳውሎስ እንዴት ነው ያሉት? ጋይስ ታውቃላችሁ፣ በጉራጌ ክልል ቤተሰብ ሰምታችኋል። ቤት ውስጥ ጋይስ ወንድሞች፣ እህቶች፣ አባት፣ ገና የአመት ከምናምን ልጅ እራት ሲበሉ በአንድ ምሽት የምግብ መመረዝ፣ ማን ይመርዘው ይመረዝ፣ ምን ይሉ አይታወቅም? ግን ምግቡ ተመርዞ ወንድሞች፣ ወንድሞች፣ እህቶች፣ አባት? ትንሽ ሳ ገና ዓመት ከምናምንሽ ሕይወታቸው አለፈ። እናት ይህን ጉዳይ ያውቁ አሁን ሆስፒታል ያሉት አልነቁም። ከማገገሚያ ከማገገሚያ እናት አልነቁም። በነገራችን ነ ቤተሰብ ሰምታቸው ሁሉ ቤተሰቦቻቸውን እንዳጡ ምንም ነገር አልሰሙም። አይሲ ናቸው አ በአንድ ጀንበር እራት ቀርቦላቸው እራት የበሉት አንድ ፋሚሊ ስምንት ነበሩ። ከስምንቱ እናትየው ብቻ ናቸው አሁን የቀሩት። እናትየው የልጃቸውን የልጆቻቸውን መሞት የባለቤታቸውን መሞት የልጅ ልጃቸውን መሞት ምንም አያውቁም። እንትን ውስጥ ነው ያሉት ስሙን ጥሩልኝ ውስጥ አልነቁም። እንግዲህ ይታያቸው። ከጉራጌ ዞን እጅግ በጣም የሚያሳዝን ዜና ተሰምቷል። የተመረዘ ምግብ የበሉ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉ ተሰምቷል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ እራት በአብሮነት ተመገበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። ይህ ዜና ሶሻል ሚዲያው ላይ እየተዘዋወረ ይገኛል። በዛሬው ዕለት እጅግ በጣም ያሳዝናል። በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከስድስት ልጆቹ ጋር መሞቱን ተከትሎ ፖሊስ ምርመራ እያደረግኩ ነው አለ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባትና ስድስት ልጆቹ ህይወታቸው ማለፉን የክልሉ ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተልጀንስ ዳይሬክተሩ ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት ስምንት የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸዋል። ማቾቹ የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በህክምና የተረጋገጠ ውጤት የለም ብለዋል። አባትና ልጆቹ በጋራ እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም በመዳረጋቸው መረጃ እየደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማስረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ከተጎዱ የቤተሰቡ አባላት የአምስት ዓመቱ መንግስቱ ኃይሌ የሰባት ዓመቱ መክብነ የ17 ዓመቱ ተክሎ ኃይሌ የተባሉት ሶስቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የ14 ዓመቷ መቅደስ ኃይሌ፣ የ15 ዓመቱ ወንድሟ ገብሬ ኃይሌ፣ የቤተሰቡ ስድስተኛ ልጅ የሆነው የአንድ ዓመት ከሰባት ወሩ ህፃን ሲሳይ ኃይሌ እንዲሁም የስድስት ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ከህዳር ሰባት ጀምሮ ባሉ ቀናት ሕይወታቸው አልፏል። ከስድስት ልጆቿና ከባለቤቶቿ ጋር በአንድ ማዕድ እራት የበላቸው ወይዘሮ ዳመነሽ ደንበል በሚሊኒክ ሆስፒታል በከፍተኛ የክትትል ክፍል ውስጥ ናት ሲል የማዕከላዊ ኢትዮጵያ ፖሊስ መረጃውን አጋርቷል። የክልሉ ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ፣ ምርመራ እያደረገ መሆኑ ገልጿል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎቹ እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝም ገልጿል። በጉራጌ ዞን አሳዛኝ አደጋ ተሰምቷል። የተመረዘ ምግብ የበሉ ስምንት የአንድ ቤተሰብ አባላት ውስጥ ሰባቱ ህይወታቸው አልፈዋል። በማዕከላዊ ኢትዮጵያ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሞቷል። በዚህ ምክንያትም በርካቶች ሀዘናቸውን የገለጹ ነው። ህዳር 6 2018 ምሽት አንድ ሰዓት ላይ ስምንት የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት ታመዋል። ራት በአብሮነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን የደረሰው የአካባቢው ነዋሪ የተጎጂዎችን ህይወት ለማትረፍ ተረባርቦ ወደ ሆስፒታል አድርሷቸው ነበረ ቢሆንም ግን ከተጎዱት የቤተሰብ አባላት የአምስት ዓመት የሰባት ዓመትና የአስራሰባት ዓመት ሶስት ወንድማማቾች ወዲያውኑ ህይወታቸው አልፏል። ከሆስፒታል እንደደረሱ የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 የአስራአራት ዓመትና የአስራአምስት ዓመት እህትና ወንድም ህይወታቸው በሁለተኛው ቀን ህዳር ሰባት ምሽት 11 ሰዓት ላይ ሊያልፍ ችሏል። በዚህ መሰረት የሟቾች ቁጥር ከአንድ ቤተሰብ ወደ አምስት አሻቀበ ማለት ነው። ከተቀሩት ተጎጆች ደግሞ አንድ አመት ከሰባት ወር ህጻን ልጅ አለ። ህዳር ዘጠኝ ጠዋት ሁለት ሰዓት ላይ ህይወቱ አልፏል። የዚህ ህፃን ልጅ ህይወት የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ በሰመምን ውስጥ ሆኖ ከእንቅልፉ ሳይነቃ በዛው ህይወቱ አልፏል። የባለቤቱንና የስድስት ልጆቻቸውን ህልፈት ያልሰማችው የልጆቹ እናትም በሚኒሊክ ሆስፒታል እዚሁ አዲስ አበባ በጽኑ ህሙማን ክፍል ውስጥ ሆና በሕክምና እየተረዳች እንደሆነ ነው የተገለጸው። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነት ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞና ከመስቀን ወረዳ የተውጣጣ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራት ስራ ጀምሯል። ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው ይገኛል። በዚህም በተመረዘ ምግብ ምክንያት ከእናትየው በቀር ሙሉ ቤተሰቡ ሕይወቱ ሊያልፍ ችሏል።